ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቅፍና የተለየ ነገር አላስተማረም። ኦሮሞዳ ኢየሱስ ቤሪዛውሶ ነጋታቴ ኦሮሞዳ ሰላም ሰላም ጤና ይስጥልን ውድ የቤሪያቱ ቤተሰቦች በያላችሁበት የእግዚአብሔር ሰላም ከሁላችንም ጋር ይሁን። የእመቤታችን ምልጃና ጸሎት አይል ለየል ለማለት ወዳለው ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባችኋለሁ እ ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮ ላይ ያው ቻናላችን የሚያቀርበው የተለየ ሀሳብ የለውም፣ ግን ቪዲዮውን ሁላችንም እናደምጣለን። ቀጥታ ወደ ቪዲዮ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቀፈና የተለየ ነገር አላስተማርም። ምንጩም ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቀፈና ነበር ማለት ነው እ የኢየሱስ ክርስቶስ አስተምሮት አዎ ከዋቀፈና የተቀዳ ነው እያሉ ነው ዶክተር። ማስረጃ ማስረጃ። በጣም ጥሩ ወይ፣ ከ፣ ወይ እኔ የተወሰነ ሰጣሃለሁ አንተም እሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር ግን፣ ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጥ የተጀምረው። እሺ፣ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከእኔ ውጭ አታምልኩ ብሎ አታምልኩ ብሎ ረግሟል፣ አልተቀበለም ብለው አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነ እሱንም የምለውን እናያለን። ፈርስቶፎል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት፣ ላይምሰል መደረግ የለበትም፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቅፈና እሴት ነው። አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁም ፈጣሪ ጋር ይሁን ይህንን ሲሰሩ እንጂ ዝም ብላችሁ ለመብላት፣ ለመጠጣት፣ ለፈንጠዚያ መሆን የለበትም። አዎ፣ ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው። እሱ በራሱ ግን መጀመሪያ መቼስ የምናደርግለት ማን ነው የሚለው ነው። አይደለም፣ የሚቀድመው ፈጣሪ ነው። እሱ ፈጣሪ ምን አይነት ፈጣሪ ነው? እንዴት ፈጣሪ? ስንት ፈጣሪ አለ? አኮ አይ፣ ባህሪ አለው አይደል? ለምሳሌ በክርስትና የእኛ አምላክ ተብሎ ይሄ ነገር ነው እንላል አይደል? ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ አስገኝ ምናምን እየተባለ ስለ እሱ ማንነት ይነገራል። በዋቄፈና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቃ ጉራቻ ይባላል አይደል? ዋቀ ጉራቻ ጉራቻ። ሌላም አይደለም፣ እሱን እነግርሃለሁ ጨርስ አንተ ስለዚህ በሱ ልክ የዋቄፈና እምነት ምክንያቱም ለምንድን ነው ይህንን የማነሳው ከውሃ ጋር የተገናኘ ነገር አንስተውልጃል። ስለዚህ ውሃው ቦታ ላይ የሄዱ ሚንስ አሁን ይሄ ምንድን ነው? በጥናቶች ውስጥ እንደነዚህ አይነት ነገሮች ከምን ጋር ይያያዛሉ? ቅድም እርስዎም እንዳሉት የትራዲሽናል ወይም ደግሞ ባህላዊ እምነቶች ተብለው ነው የሚያዙ። ስለዚህ እነዚህ ባህላዊ እምነቶች ውስጥ ያሉ ሪችዋልስ ወይም ያሉት ሃይማኖታዊ ስርዓቶች ሰምሃው ከሌላ ነገር ጋር ይያያዛሉ ተብሎ ስለዚህ ይሄኛው ባህላዊ ሃይማኖት የምንለው ዋቄፈና አይደለም። ከነዚህ የተለየ ነው። የሚያመልከው አምላክ እንዲ እንዲ እንዲህ አይነት አምላክ ነው ብለው ስለሱ ይንገሩ ይመጨመራ ለምንድን እንደው የተለየ እየነገርኩ ነው እኮ አንድ ነው። አንተ የምትለው ነው። አንተ የምትለው እኮ አይውል ምንድን ነው ያልከው? ፈጣሪ ብለ የፈጣሪም ባህሪ ይገልጽ ካደል በዋቄፈናም ይሄው ነው። የተወሰደውም ከዋቄፈና ነው ብየሃለሁ። ኢየሱስ ሲያስተምር ግድ የለም ቆይ እንመጣበታለን፣ መቼ እንዳዛቡበት መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ። ስለዚህ ኢየሱስ ቆይ ቆይ ይቅርታ ዶክተር፣ አሁን ከኢየሱስ በፊት፣ ምክንያቱም ከኢየሱስ በፊት የክርስትና ኮንሰርት ስለነበረ ነው ይህንን ማንሳት የፈለግኩትኝ። ለምን ሲባል ኢየሱስ ክርስቶስ ሲመጣ ያደረገው አዲስ ኪዳን ይባላል አይደል በክርስትና ወች ሚንስ የነበረ ኪዳን ነበረ እግዚአብሔር የዛን ጊዜ የጀመረ ወይም ደግሞ የክርስትና አምላክ አዲስ ኪዳን ላይ የጀመረ አምላክ አይደለም ከዛ በፊት የነበረ አምላክ ነው ነው በክርስትናው ተብሎ የሚታመነው ስለዚህ የክርስትናው አምላክ እግዚአብሔር አዳምና ሔዋንን ፈጠረ ከዛስ አዳምና ሔዋንን ከፈጠረ በኋላ ሰዎች በኃጢአት ምክንያት ወደቁ የክርስትናውን ትርክት ነው ማነሳው አዳምና ሔዋን በኃጢአት ምክንያት ወደቁ ከዛም በኋላ በፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ተስፋ ሰጠ ምንም ሚል ተስፋ የሴቲቱ ዛር፣ ከዛም በኋላ ኢየሱስ ክርስቶስ የሚመጣበትን ከዛ በኋላ ግን አብርሃምን መረጠና አስራ ሁለቱን የእስራኤል ነገዶች አደረገ። ከዛ በዛ ውስጥ በታሪክ ውስጥ የራሱን ሀሳብ ሲያስፈጽም ኖረ እግዚአብሔር። ስለዚህ የራሱ ሕዝብ ነበረው። ከዛ በአዲስ ኪዳን ግን ለዓለም ሁሉ ጌታችን ኢየሱስ ክርስቶስ በኃጢአት ምክንያት የወደቀውን ሰው ለማዳንና የድነት መንገድ ለማምጣት መጣ። ከዛ ይሄ ኢየሱስ ክርስቶስ ደቀ መዛሙርት ነበሩት። ክርስትና የሚባለው በእነሱ ወደ ዓለም መጣ። ማለት ለዓለም ላይ ደረሰኛ ሀገር ማቴዎስ መቷል ተብሎ ይታሰባል። ስለዚህ በዚህ ሁሉ ነገር ውስጥ ከሆነ በኋላ ጌታችን ኢየሱስ ክርስቶስ ደግሞ ይመጣል ብሎ ክርስትና እንደዚህ ብሎ ያምናል። ዋቄፈና መጀመሪያ አምላኩ ምን አይነት አምላክ ነው ያልኩት በዚህ ትርክት ውስጥ አለው ወይ ብዬ ነው። አዳምጥ፣ ይህን ትርክት አውጣው። ቆይ ይህ ትርክት የክርስትና ነው እንበል። ይህ ትርክት፣ እነዚህ የሰው አፈጣጠር ላይ ያለው ትርክት ነው አሁን ይሄ አንደኛ የዚህ አዳምና ሔዋን የምለው ቲዎሪ ወይም ደግሞ ሚትም ነው። በቲዎሪም ደግሞ ያው ይታወራል ተጠንቶ እና ይሄኛው ሚት ሚት ታውቃለህ ከዚህ በፊት ነግሬሃለሁ። የማማን ያለማማን ጉዳይ ነው እና ማስረጃዎች ግን ሲቀርቡበት ከሚት ይወጣል። ማስረጃዎች ማስረጃዎች ከቀረቡበትማ ሳይንስ ነው። አኮ ስለዚህ ሚት ነው ልንለው አንችልም ማለት ነው ሚቱ አዳምና ሔዋን ምናምን አሁን ምንላቸውአዳምና ቆይ ቆይ አዳምና ሔዋን መቼ ነው ስንት መቼ ነው ዓመታቸው ታውቃለህ? ስንት ዓመት ነው የሚባለው ዓመታቸው ማለት ማለት አዳምና ሔዋን ከተፈጠሩ ምን ያህል አመት ነው? መጽሐፍ ቅዱስ እስከ 7ና 8 ሺህ አመት ድረስ አምስት ሺህ ነው ነው የሚባለው። አሁን እስከ 8 ድረስ ይመጣል። እንደውም አዎ ገባኝ። እሱ ገና ነው እሱ ገና ነው የሚነሳ ነገር አለ አይደል? አሁን ሰባተኛው ሺህ ገባ፣ ችግር የለውም። ግን ከዛ አይዘልም፣ 13ና 14 ሺህ አይሄድም ማለት ነው ከመጽሐፍ ቅዱስ ትርክቱ። አዎ ገባኝ። ስለዚህ ይኸውልህ፣ አሁን እመጣልህ አለሁ ነበረ፣ በመሃል አመጣሁ እንጂ የትርክቱን ትርክት

አክሱም ላይ ደግሞ ያኔ ሲያስተዳድሩ የነበሩት አጼ ፈንታሌ ናቸው። አጼ ፈንታሌ ደግሞ ከኦሮሞ ዘር ግንድ ናቸው። አሁን የፈንታሌ ወረዳ እዚህ ምስራቅ ሸዋ ላይ አለ። ዋላ ደግሞ የዘር ግንድ እንደሆነ ማለት ነው፣ አንድ ጎሳ የሚጠራበት ስም ሆነ። የአጼ ፈንታሌ ልጅ ንግስት ሳዶኒያን አግብቶ አራተኛ ኢትዮጵስ ምረዌ ላይ ቁጭ ብሎ ተላልኮ ነው ሚስት የሚወስዱት ነገስታት። ልጆች ከነገስታት ነው የሚያገቡት፣ በጥንቱ ታሪክ ማለት ነው። ስለዚህ ተጋቡ። አክሱማን ወይም አክሱማይ የተባለውን ወለዱ ማለት ነው። አክሱማ በሱ ስም ነው አክሱም የተሰየመችው፣ በስትሪም ራሱ ማለት ነው። ስለዚህ አሁን ኦሮሚያን ገነጥላለሁ ምናምን ብሎ እኔ ግም ራሱ ሲነሳ ማለት የቱን ሊገነጥል ነው? አክሱም ራሱ ጥንት የቅድሚያቶቹ ቦታ የነበረ ነው። የቱን ገንጥሎ የቱን ይተዋል ነው? እና ልትገነጥለውም አትችልም እንዲሁ እየተቆራረጥን የበፊቱ እንደዛ እያጠፋን ሄድ ካላልን በስተቀር በሚሉ ዙሪያዎች ላይ ነው በብዛትም ማውራው ከታሪክ አንጻር እና ምንድን ነው ማለት የፈለግኩት እዛ አይገነቡ ስለ አክሱም ነገር ያለው አክሱም ላይ አጼ ፈንታሌ ነበሩ ብያል። ልጃቸውም የልጃቸው የሳዶኒያ ልጅ ነው። ሳዶንያ ማለት በነገራችን ላይ አራተኛው ኢትዮጵስ ያገባት ሱዳን የሚባለው አገር በሷ ስም ነው የተሰየመው የምትወደድ ንግስት ስለነበረች በአጼ ፈንታሌ ስም ነው። መጀመሪያ ኑቢያ ነበረ የሱዳን ስም። ከዛ በኋላ በሳዶኒያ ሳዶንያን ስለወደዷት ሱዳንያን ሳዶኒያን ብለው በእሷ ስም ተሰየመ ማለት ነው። እና የሱዳን መንግስት ወይም የአገር ስም ራሱ የአንድ ኦሮሞ ሴት ልጅ ስም ነው ማለት ነው በአጭር ቋንቋ። ስለዚህ ሩቅ ነው ይሄ፣ የምትለየው አይደለም። እዚህ ጋ ነው አስተዳደሩ የጀመረው ማለት አትችልም። ወደ ኢትዮጵያ ዋዳ አሁኗ ኢትዮጵያ እና ኤርትራን ንምጣና ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። ብዙ የነጭ ታሪክ ጸሐፊዎች ጽፈዋል፣ ሪፈረንሶች አሉ። ቦታው ላይ ደግሞ አሁን አሻራው የምትፈልገው የምታገኘው አለ። ለምሳሌ ባሬንቱ አለ ኤርትራ ውስጥ ባሬንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ነው መጀመሪያ እና ባሬንቱ አሁን እዛ ያለው ስሙ ራሱ አለ ማለት ነው። ግማ ደመስቀሉ ወደ ኢትዮጵያ የገባበት ምናምን አሉ እና ከወሰንበራ የኦሮሞ ባህል ወሰዱ እና ደመራው ደመራው የኦሮሞ ነው፣ የኦሮሞ ካልቸራል እንትን ነው። እንግዲህ አማራም ኦሮሞም አንድ ላይ ስለነበረ አንድ ላይ ሊኖራቸው ይችላል። ግን እስከ ቅርብ ጊዜ ነው የማውቀው፣ ወሰንበረ ማለት ይሄ ደመራ ደመረ ደምሮ ማቃጠል እንጨቱን ያ ነው ያንን ወስደው ዋጁት ማለት ነው በፔንቴ አነጋገር በኦርቶዶክስ አነጋገር ደግሞ ክርስትና አነሱት ወይም አጠመቁት እንበል። ወስዶ የራሳቸው አድርገውት አዋህደው እየቀጠሉ ነው። መስቀል በዓልን ስትመለከት መጽሐፍ ቅዱሳዊ አይደለም ብሎ በዚህ አሁን በአልኩ በአፈ ታሪክ የመጣ ነው፣ እንደዚህ ተፈጠረ በሆነ ጊዜ ተብሎ ከንግስት ሌኔ ኢትዮጵያ ዜጋ አይደለችም ጣሊያናዊ ነች፣ ወይም ሮም እንትናች ቄሳር እንትን የነበረ ንጉሥናት ነች። እሷ ነች ያገኘችው ምናምን ተባለ እና በዛ አይነት ሁኔታ ይሄ ነገር ወደዚህኛ ወደኛ ደግሞ ተሻግሮ መጣ። ይሄኛውንም እኮ አይቃወሙም። አሁን እንደዚህ ሆነ ብለው ጣዖት ነው ብሎ ይሄን ተቃውሞ አውቁ የኦርቶዶክስ ነው ተብሎ ነው። ፕሮቴስታንት ቢሄድ ደግሞ ለምን ሄድክ የሚለውም ሰው የለም። ለምሳሌ እኔ መስቀል ይጃለው ሄዳለው። ጥምቀት አንዳንድ ጊዜ ሄዳለው፣ ለማየትም ለልጄም ለማሳየት አንዳንድ ጊዜ የኢትዮጵያን ካልቸር ምን እንደሚመስል። እኔ ፕሮቴስታንት ጋር ብዙ ምጉት በመስቀል ሰምቻ ቃል በቤተ ክርስቲያን ውስጥ በተለይ ከጉራጌ አካባቢ የመጡ ልጆች ወይም አብዛኛው ደቡብ አካባቢ መስቀል በጣም ካልቸራል ባህል ነው፣ እና ክርስቲያን ሲሆኑ በዛን ጊዜ አገር ቤት ይገባሉ እንደምታውቀው እና ቤተክርስቲያን ውስጥ በጣም ይወቅሳሉ አልተዋችሁም በሚል እኔ በደንብቻችሁ ሰምቻለሁ እና በእንደዚህ ኮንፍሊክት ውስጥ ገብተው ከቸርች የራቁ የጉራጌ ተወላጆችን አስታውሳለሁ። ለምን ይተዋሉ? አንድ ጓደኛ የምን መልስ ሰጠ፣ እንዴት ትሄዳለህ ትተሃል? አይነት ነገር ይሄ በስቀል እንዴት ትሄዳለህ ሲባል ወንጌል ምሰብክበት አጋጣሚ ነው፣ ቤተሰብ ተሰብስቦ ማገኘው በዛን አጋጣሚ ነው። ስለዚህ ወንጌል ምሰብክ ነው አለ እና፣ በጣም ሬዚስት አድርጎ ተጣልቶ ከዛ ቤተክርስቲያን ሲወጣ አስታውሳለሁ። ልጁ ማለት ነው ባህልን ተው እየተባለ እና እንደዚህ ድርጊቶች ይደረጋል፣ ባለማወቅ። እዚሁ ላይ እንድመልስልህ የምፈልገው ወንጌላውያን ጋር በዓላት የሬቸውና በዓላትን የምናከብራቸው በዓላቶች አሉ። ከኦርቶዶክስ ጋር የምንጋራቸው ፋሲካ፣ ከዛ ገና፣ ከዛ ውጭ ዘመን መለወጫ፣ ሌሎች በዓላት። የኦርቶዶክስ ጋር ስትሄድ ቅድም እንዳልከው ህዝቡ የወቆ የማያውቆም የትኛውንም በዓል እነሱ ከሚያምኑበት ኮንቴክስት ከመጽሐፍ ቅዱስ ወይም ከኦርቶዶክስ ካልቸር ለመዋጀት ይሞክራሉ ወይ በሉን። ለምሳሌ በየሰፈሩ ህጻናት ይጨፍራሉ። ምንም ሃይማኖት የበዓል ፋይዳ አድርገው አይደለም። ሐምሌ 13 አካባቢ የሚደረገ ኔ ቡሄ በዓል ሁለት ምሽት ላይ ከዛ በደብረ ታቦር እንደተገለጠው ምናምን ብለው ከመጽሐፍ ቅዱስ መዝሙር አውጥተውለት የቸርች ያረጉታል። ኒው ይር ላይ ያረጉታል፣ ይዋጁታል። እኛ ጋር ወይራስ ሁሉንም በአልተተን የኢትዮጵያ ካልቸር ነጮቹ የሚያከብሩትን ሁለት በዓላቶች ይዘናል። ከዚያ ውጭ ሌሎች በዓላቶች ካሉን ለፓስተሩ እውቅና መስጫ ቤተክርስቲያኑ የተመሰረተች ቻ አስረኛ ዓመት አስራ አምስተኛ ዓመት ምናምን ምናምን ብለን ነው በዓል የምናከብረው። ካልቸር ውጭ ነው ማለት ነው። ማለትነ አይተህ ከሆነ በዓል ሲከበር ናት። ኦንሊ ትላልቁ በዓላት ላይ ፕሮቴስታንት በዓል ማታ ያመሽና ቸርች አዳር። ኢትዮጵያ የካልቸሩ ምግብ ተሰርቶ አገር ልብስ ለብሶ ቡና እየተጠጣ የሚያደርገውን የቤተሰቡን እንኳን ተኝቶ ይውላል በዓል ቀን ሁሌ ፋሲካችን ነው ይልል። ከዛ በኋላ እውነት በምድር ሁሌ ፋሲካችን ነው፣ ሁሌ ፋሲካችን፣ ዕለት ዕለት መስቀሉን ነው የምናስበው። መታሰቢያ አይደል ፋሲካ? ሁሌ ፋሲካችን ከሆነ ዕለት ዕለት መስቀሉን፣ ዕለት ዕለት ስቃዩን፣ ከዛ ለዚህ የተከፈለውን አኗኗር መሬት ላይ በየቀኑ ነው የምንኖረው። እውነት እንደዛ ከሆነ ጥሩ ነው፣ ግን ከባህል ውጪ ስለሆነ ሚሽነሪዎቹ ቅድም እንዳልከው ሲያመጣ ሁሌ ፋሲካችን ነው፣ ሁሌ ገናችን ነው ይልል። ሁሌ ገናችን እንደሆነ አለመኖር ብቻ ሳይሆን የበዓሉ ቀን አንድ ምናከብራቸውን በዓል ላይ ፌስቲቭ የኢትዮጵያ እንትኑ ምንጠብቁን እንትን አይል። ማታ ከቸርች እስከ አዳር ፕሮግራም ወይ እስከ ምሽት ዘጠኝ ሰዓት ምናምን ይታደራል። ቀን ተተኝቶ ይዋላል። ከቤተሰብ ጋር አብሮ የማሳለፍ የመብላት ምናምኑ ለስ ሆነ ታይዋለ